ዛሬ እስቲ ቅቤ ልቀባ ብዬ ይሄንን ቅቤ የቪዋቢን ክሬም የሚለውን ኮስኮ ሄጄ የገዛሁት። ከገዛሁት በኋላ ይዤው መጥቼ በመፍጫ ውስጥ ጨመርኩ። ከዛ ከመፍጫ ውስጥ ጨምሬ ቢያንስ አስር ደቂቃ ትመቱታላችሁ። ውሃ እየጨመራችሁ ማለት ነው። አንድ የገዛችሁት ይሄ ያሳይኋችሁ በጣም ለብዙ ጊዜ ነው የሚሆነው እኔ ለዛሬ የምትበቃኝን ያህል ብቻ ነው የመታሁትኝ። መታሁት መታሁት እና እንደ አስር ደቂቃ ከመታሁት በኋላ ውሃ ጠብ እያረኩኝ ነው። ያ ውሃ አስጨምር ስላላሳይኋችሁ ነው ውሃ ጨምሬበታለሁ። አረፋ አረፋ ሲወጣ ውሃ ጠብ እያደረግን ጠብ እያደረግን እንመታዋለን ለአስር ደቂቃ። ከአስር ደቂቃም በላይም ሊሆን ይችላል እንደ ማሽኑ ሁኔታ ነው። ቡና ቅቤው እነዚህ እንግዲህ አሜሪካን ሀገር ያው ሁሉም ነገር አለ ብላትና መላ ዘዴ ይጠይቃል እንጂ አንዱ ከአንዱ እንማማራለን። በፈጠረው በተፈጠረልን ቴክኖሎጂ መንገድ ይሄው ቅቤው በእንዲህ አይነት ሁኔታ እየወጣ ነው። አሁንም ትንሽ ዋ ጠባረኩና ከደንኩት ከድኘው ትንሽ መተዋ አሁንም እንግዲህ ሲወጣ ደግሞ መጨረሻውን እናየዋለን። ይሄ አሁን እየመታሁት ነው። በጣም ትንሽ ናት። ውሃ ነው ያደረግኩት፣ ውሃ ጨምሬበታለሁ። ኮስኮ ብቻ ሳይሆን በጎን ደግሞ ብስኩትም ጠብሻለሁ፣ ትናንትና የነገርኳችሁን አካባቢው ላይ ፈሰሰን ጎለውየው ነው እና ኮስኮ ብቻ ሳይሆን በየሱፐር ማርኬቱ ጃይንት የተለያዩ ቦታ ሁሉም ጋር አለ። የውቅ ቢሆን በዚህ አይነት መልኩ ቱልኛል። እኔ ለዛሬ የሚበቃኝ ብቻ ነው የሰራሁትኝ። ትንሽ ይቀረዋል መሰብሰብ ማለት ነው። በደንብ እንዲሰበሰብልኝ ብዬ ነው አሁን ይኸውና በቃ ቅቤው በእንዲህ አይነት መልኩ ወጥቶልኛል። እያችሁት ቅቤው ቆንጆ ነው፣ ሽታም የለው ምንም የለው በጣም ደስ የሚል ቅቤ ነው የወጣው። ለጋ ቅቤ ለዛሬ ብቻ ስለሆነ እኔ አንድ ሲኒ የምትሆን አውጥቻለሁ ዛሬ ልቀባ ማለት ነው። ግን ሌላ ከገዛሁት ላይ የተረፈው ወተት ለሶስት ለአራት ጊዜ የሚሆነኝ ተርፏል። ዛሬ በጣም ትንሿን ነው የተጠቀምኩት። ውሃ እየጨመራችሁ እየተጠቀማችሁ በእንዲህ አይነት መልኩ ቅቤያችሁን አውጥታችሁ መቀባት ትችላላችሁ። መልካም ቀን እንግዲህ፣ አመሰግናለው። ስሩና ሞክሩት። የቅቤውን የምትገዙትን አይነት አሳይቻችኋለሁ። ተባረኩልኝ። ሰርታችሁ እንደምትሞክሩትና ኮሜንት እንደምታደርጉልኝ እርግጠኛ ነኝ። አበረታቱኝ ዩቱብ ላይ